ተመልከቱ ቤተሰብ፣ እውነት ነው የምላችሁ ሙስሊም ሆኖ ገዳይ እና ሙስሊም ጠል እስላም ጠል ከሆነው ፋኖ ጋ ማለት ነው እ የሚተባበር ገንዘብም ሆነ በቃላትም ሆነ በምንም በቃ በሞራልም ድጋፍ ይሁን ከነሱ ጋር ሆኖ ሙስሊሞችን የሚያስጨፈጭፍ የሆነ ሙስሊም ማለት ነው። ይሄ ሙስሊም ምሳሌው ይሄ ቪዲዮ ነው። እውነቴን ነው ምላችሁ፣ ጫማውን እንዲቆርጥ እንትን የሰጠው መቀስ ለጫማው ባለቤት የሰጠው ሰውዬ ፋኖ ሲሆን ቁጭ ያለው ደግሞ ማለት ነው። እውነቴን ነው ምላችሁ፣ ቁጭ ያለው ደግሞ የጫማው ባለቤት ማለት ነው፣ ሙስሊም ነው። እነዛ ሁለቱም ደግሞ ሙስሊሞች ናቸው። ተመልከቱ ያኒ ቁጭ ብሎ ወንድሙን ያኒ እንዴት ነው ይሄ ማለት? ቁጭ ብሎ ያኒ ይሁን፣ እነዚህ አሁን እያዩ ነው። ዝም ብሎ እያዩ በቃ ዝም ብለዋል። አያችሁ? ጫማውን በመቀስ ዝም ብሎ እየቆራረጠ ሲቆራረጥ እያዩ ዝም ብለዋል። መጨረሻ ነው የሚነቃው። ግን መጨረሻ ቢነቃ ምን ዋጋ አለው? ተመልከቱ። መጨረሻ እኛም እንደዛ ነን። መጨረሻ ያኔ እስከ ዛሬ ፋኖን ሲቀልቡና ሲያሞኩቱ ከረሙ። ዛሬ ዞር ብለው አ በጥፌ ማለት ነው። አያችሁ። ስለዚህ አሁንም ገና ነው ጊዜው። መንቃት አለብን። ያው ይሄው ልጁ ምንም ምንም ሊያደርግ አልቻለም ማለት ነው። አያችሁ አደለ? እኛም እንደዚህ ነን። ሲጀምር በአቄዳ ከማይመስለን ሰው ጋር ምን ክ ስርስሩ ያስኬሄደናል? ራሳችንን መሆን ነው በቃ።